አዩ ፊትለፊት በአደባባይ ሰይድ ግርፍ ሲያደረጋት ተዋረደች። ይሄው እንግዲህ ይሄ ይሄ ምላስ የሚያመጣው ጣጣ እንደዚህ ነው። እንግዲህ አያዩ በቃ በአደባባይ እንጂ ካሜራ ደብቀሽ ጉዳ ያረጋለሁ ስል ጉዳ አደረገሽ። አሁን ሰይድ ትሸልማለ እኛን ሸልማለን። እውነቴን ነው ምልኩ። እኛን ሸልማ አሁን በጣም ከፍታ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? እኔ ል በላም ደህና ነኝ፣ ሰላም ነኝ። እንግዲህ ያዩና ያዩ ማይንድና ይሄ እቃ ዛሬ ተሰብሮ ነው በነገራችን ላይ ብሎ ብሎ በምን ላስተካክለው አላስተካከል አለ ጋይስ። ብለው ብለው ብለው እምቢ አለኝ እንግዲህ ካዩም አልስተካክል ስትል በስተመጨረሻው ሰይድ ጠብጥቦ ጠብጥቦ ለቀቃት። ጠብጥቦ ጠብጥቦ ጠብጥቦ በቃ በቶ በሰለጠነ ጊዜ እንዴት ገርፈኛለ ካለችው፣ አሁን ፍርድ ቤት ላቆም ነው አለችው። ጋይሶች እንዴ አዩ ምንድነ እንትንሽ ደግሞ ሱመያን አሮጌት እያለች መጣይ ጋይሶች፣ አራንቻ እንደው ፈጣሪ ሽንፍሪቴ፣ ይህንን የፈረስ ጭራ ጸጉር ደግሞ ተሰርታ መታለች። ከኋላ እያቸው የእጃ ጃማይካ መስላ መታለች። ይህንን በንትን እጭጭ መግማት መግማማት፣ አለ የማማዝናሽ እንዴ፣ ወጥ ረግጠሽ ነበረ። ደህና ጠበጠበሽ፣ ሰይ አንጀት ትንቅ ያጠጣው ሰይድ። እውነት እንዴ ምንም ብትሆን ስደተኛ ታችና፣ ምንም ብትሆን ደግሞ እውነት ለመናገር ወንዶች ማለት ነው ስደት ያወቀ የሴት ስታገቡ፣ ለኢኮኖሚ ትጨነቃለች። የሆነ ችግር ሲመጣ ሪስፔክት ታደርግሃለች። ብታጣልታህ እንኳ ራሱ ሙሉ ልጅ ወልዳ እንኳ የልጅ አባቱ የልጅ አባት ነው ብላ የምታስብ ሴት አይደለችም ልጅ ባትወልድ እንኳ ራሱ በስደት አለም ላይ ብትለያዩ ራሱ ሪስፔክት በቃ ላላ ሰጥቼዋለሁ በቃ ችግሬ ላላ አስጠግቼዋለሁ የምትል ሴት የምትኖረ ስደት ይህች እናቴ እንደ ዶላር አስክሯት በሚሊዮን አላስቀመጠልኝ በሺ አስቀምጦልኝ ምን ላድርግ የምትል ሴትዮ ጋር እንደ ስሄድ ክብርን ዝቅ ያደረገው አንተን ከ ሀዩ አይደለችም ክብርን ዝቅ ያደረገችው ምን ችግር አለ ኢማን አላት ሴት እንኳን ከእሱ መያ አንዳንድ ጊዜ እኮ ተሽሎ መገኘትን እኮ ነው ሻል ያለ ነገር ነው ማገኘት ያለው እንደ በመልክ አትበልጣት በምን አትበልጣት። እን መልኩስቶ ይቅር እንደ በድንሻል ያለች ነገር ብታገባም ችግር አለው። እውነት እንዳታያትም እን የልጆችህ እናት ወላሂ፣ እንኳንም ዛሬ እስኪ እስኪ አይተን እንመለስ፣ እስኪ አይተን እንመለስ፣ እስኪ ጡ እዚህ ወደ ሀረር ሄጄ እፈልጋታለሁ፣ ድሬዳዋ ሄጄ እፈልጋታለሁ እያለ ነው። ምንድን ነው ያደረገች ሄድ ምንድን ነው ያደረገችበት? በጣም እርግጠኛ ነኝ ወይ ሽንቷን አጠጥተዋል ቀዝቀዘ ሰይን ሙቅ ሽንቷን አጠጥተዋለች፣ እንጂ ዝም ብሎ እኔ እያለሁ ምንድን ነው የሚከተላት እሷን? አንዴ ሀረር ነይና ሰሂድ፣ አንዴ ድሬ ደዋ ነይና ሰሂድ ትለዋለች። ወይ አርፋ አትቀመጥ፣ ወይ አትመጣ፣ ወይ አትተወን። ግራ ገባን እኮ እየው አመስሪቱ

ሰውን የምማታት ባህሪ መጥፎ ባህሪ እንዳላት አጣርታለች። በነገራሽ ብዙ ሰው ነግሯታለ። ግን ቢሆንም ሰይድ የገባበት እሳት አለያውጣ አላጉላለን ማለት ነው። ስለዚህ ሰዎች ዬ ማለት ነው አንዳንድ ሰው እኮ በመላሱ አውርቶ የማይተገብር ሰው አለ። መጥፎ ነገር የማያደርግ ሰው አለ። ያንን ሰው ለማናደድ ብሎ የሚያደረገው ነገር ይች እኮ እውነታውን እኮ ነው የምታደረገው። እኮ ያችን ምን ችግር አለ? ያችን ቡኒ ነው ቡኒ የሚለዋትን በነካጅ ብትጠበጥብልን፣ ያችን ቡኒ የሚለዋትን ማለት ነው ተማም ያችን ቡኒ የሚሏትን ደግሞ ከሷ ጋር ከዛች ጓደኛዋ ጋር ደግሞ ስሯን አጥፋት፣ ስሯን አጥፋት ማለት ነው። እውነቴ ነው። ምልክ እንዴ ዛሬ ቀላል ወቀጣት እንዴ ያችን እንትንሽ ወቀጣት እንዴ ብትር ምጣለው ይለኝም። የሆነ ነገር ሲከፋኝ እምባ ነው የሚቀርልኝ። እና ታዲያ አዩ በረኬና በትሪሽ ታዲያ ርኮርስ በበረኪና እየስፈራራች በምታደረጊው ነገር ነው። ጠይቅ ዳት ፈልግ አትጭ ቁጭ በል እኔ ጋር እንደ ልጆች እኮ ናቸው ያኸየ ስደት ልጆቹ፣ ወላሂ ዳፍዳ ናይቱ ያሳደጋቸው ልጆቹ። በነገራች ላይ በልጆች አትግቡ፣ የፈለገ አባቱ ብ ያግባል ሚፍታም፣ አንድ ሰው በልጅ መደራደር የለም አባቶች ማለት እንዳትደራደሩ። ነገ ጠዋት እኮ አንተ ስትሞት የሚያደርጉልህ ልጆች ናቸው። እንዴ መስጊድ የሚያሰሩት ልጆች ናቸው። አላ ለጠቀሙ ማለት ነው። ሰደቃ የሚያወጣው ልጅ ነው። ሚስት አደለች። ሚስት ብትፈታ ሚስት ሌላ ታገባለች። ስለዚህ አዩ በረኪና ልክ እንደዚህ እንደሸክላነች ማለት ነው። እና እንዴት ሱፊት እንዴት እንዳት አሮጊት ያለች ቪዲዮ እየሰራች ተሰርቢያታለች። ምን ትመስላለች እቺ ስታስጠል? አስቲ እየቀጠቀጠባትን የቀጠቀጠባትን ፓርት አይተን እንመለስ። እንግዲህ አዩ ማለት ነው ሰይድን ፍርድ ቤት እንደምትወስደው ለፍርድ እንደምታቀርበው እንደምትከሰው እንግዲህ ተናግራ ነው ማለት ነው። ወጣችሁ ይቻታረገውማ፣ አትባልም። ትከሰዋለች። እመኑ እምነን፣ ትከሰዋለች። የሱመያን ያክል እንደ ሱመያኮ እንደ በጣም እኮ ነው የምታዝነው፣ ወላ በጣም የምትጨናነቀው እኮ አያችሁ፣ ቁጭ ብላችሁ እንግዲህ ሱመያ እያየች ነው ይሄንም ማለት ነው። ስለዚህ አዩ በረኬና ማለት ነው። አፍሽን ካላሳረፍሽ ከህይወት ውጭ ግን አፍሽን ካሳረፍሽ ግን ሰይድ ልጅ ነሽ፣ እኔ አልፈታሽን ብዬ ነው ህይወቴ ሁሉ ያ ሁሉ የተበረቃቀሰው በአንቺ ነው። እስከሚድ ድረስ አትጠብቂ፣ ያን ደግሞ አለ። ስለሚስቱ ሪስፔክት መሆን አለበት ሲጀምር። ተስማምተሽ በቃ ኖራለሁ ብለሽ ካለ ተስማምተሽ ማደር ነው። መናገር ግን ካለብሽ ሰይድ ነው። ሱመያ ጋር ምን ትጃለሽ? እኔ እምለው መናገር ባለቤቱ እያለ ያስተዳድራለሁ ብሎ ያለው ባለቤት እያለ አንቺ ሱመያ ላይ ምንንጥጥ አደረገሽ? መናገር ያለብሽ ያንን ሰው ነው፣ ወይስ እሷን? ዋናው እሱ ነው፣ እሱ ነበር፣ እሱ ነው መናገር ያለበት፣ መጠየቅም ያለበት። መፍትሄም ማድረግ ያለብሽ እሱ ጋር እንጂ እሷ ጋር መሰዳደብ፣ መነጋገር የለብሽ ማለት ላለ። እንግዲህ ካዩ በረኬ ና ነገ ፍርድ ቤት እንግዲህ እንጠብቃለን ማለት ነው። ለፍርድ ቤቱም እንግዲህ ያው ለምስክርነቱ ሲገርፍሻ የተሻለ ስትሳድግም እኛም አይተናል፣ ከአንድ ሶስት ቪዲዮ አይተናል። ለምስክርነቱ እኛ አለን መላው የሱመያ ኦደንሶች አለን። በቃ መስካሪ ነን። እዛ ላይ ስንመሰክር እየሰደብሻት ነው፣ ሽንት ይያሽ ነው አንቺ። የልጆች አባት እኮ የምትለው እኮ ነው እንዴ! ለልጆቿ እንዴ ጋሻዋ መከታዋ፣ የልጆቹ አባት እኮ መከታ እኮ ነው አባት መከታ ነው እንዴ። ወላሂ የልጅ እኔ እኔ በሞት የልጄን አባት የፈለገ አባት ቢወል ለልጅ እንዴ እንደሚጠቅማት ስለማ ቃል አላደርግም እንዴ፣ አታደርግማ የልጅ አባት እንዴ፣ ለምድን ተብሎ ለልጆቹ ይኑርላት። ሰላቶች፣ ሟርተኛ፣ ሰላቢ ሰብስክራይብ አድርጉ። እናንተ ባዩሞት